ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን ከኢቢሲ ኤፍኤም አዲስ 97 ነጥብ 1 እሁድ አራዳ ጀምሯል። እንግዲህ ዛሬ እንግዳችን ኢንተርናሽናል ሞዴል እንዲሁም ዲዛይነር የሆነችው ሰናይት ማሪዮ ናት። እንግዲህ የኢትዮጵያን ስም በዓለም አደባባይ በተለይ በዘርፉ በትልቁ አስተዋውቃለች፣ ሰርታለች። አሁንም ደግሞ በሰፊው እየሰራች ትገኛለች። ከሰኒጋ እንግዲህ የህይወት ልምዶቿን የሄደችባቸውን መንገዶች መውጣት መውረዷን ያነሳል ሳሳን እንግዲህ የአማረ ጊዜ እናሳልፋለን። ፕሮግራሙን እኔ ላያ ተስፋ ያቀርብላችኋለሁ በያላችሁበት ስለምትሰሙ እጅግ አድርጌ አመሰግናለሁ። ሰኒ እንኳን ለነገሩ እኔ ነኝ አንቺ ቢሮ የመጣሁት፣ እንኳን ደህና መጣሽ ልልሽ ነበረ። በዳማሬዎስ ፋሽንና ቴክኖሎጂ ኮሌጅ ተገናኝተናል። እንዴት ነሽ? ደህና ነሽ ወይ? ስላገኘዎች በጣም ደስ ብሎኛል። እኔም ስላገኘዎች እጅግ በጣም ደስ ብሎኛል። እንዲሁ እግዚአብሔር ያክብርልኝ። በተጣበበ ጊዜ ጊዜሽን ተጠቅመሽ እስከኛ ድረስ በመምጣትሽ እጅግ በጣም ደስተኛ ነኝ። እንኳን ደህና መጣሽ። በጣም አመሰግናለሁ። እስቲ ሰኒ፣ ያው ተወልደሽ ያደግሽ ወላይታ ሶዶ ነው። ሶዶ ልጅነትሽ ላይ እንዴት ነበር? እስቲ ያንን ነገር ወደ ኋላ ደግሞ ተመለሽ ና የልጅነትሽ ጊዜ በከተማዋ ምን ይመስላል? አዎ የተወለድኩት ሶዶ ነው። ትምህርት ቤት ሃይስኩል እስከሚጨርስ ድረስ እዛው ሶዶ ነው የኖርኩኝ። ከተማ ላይ ነው ያደግኩኝ። የልጅነት ጊዜ እንግዲህ ማንኛውም ቤተሰብ እንደሚያደርገው በጣም ጥብቅ ቁጥጥር ባለበት ቤተሰብ ነው ያደግኩኝ። ከቤት ትምህርት ቤት፣ ከትምህርት ቤት ወደ ቤት፣ ከዛ በጣም በዛ ቢባል ወደ ቤተ ክርስቲያን ከዛ ውጭ የሆነ ይሄ ሶሻል ሕይወትን ያሳለፍኩበት ብዙ ነገር የለም። ስለዚህ ትምህርትና ትምህርት ላይ ነው ብዙ ጊዜን ከትምህርት ውጭ ባለው ሰዓት ሁሉ ጊዜ በቤተሰብ ቤተሰብን በማገዝ ና ማንኛውም ታዳጊ ወጣት እንደሚያድገው ነው የተለየ ነገር ሳይኖረኝ አደግኩኝ። እስቲ የቀን ውሎሽ ምን ይመስላል? አጀማመሩ ምክንያቱም ተደራራቢ የስራ ኃላፊነቶች አሉ። በደንብ ደግሞ ወደኋላ እንመጣበታለን። ሁለት ቦታ ላይ መኖር፣ ጣሊያን ቤተሰብሽ አለ እዚህም ደግሞ ቤተሰብሽ አለና ስራውም ሁለቱም ቦታ አለ። እሱን በደንብ እናነሳለን። ቀንሽ ግን እንዴት ነው የሚጀመረው? ውሎዬ የሚጀምረው በጣም ጠዋት ነው የምነሳው። ኦልሞስት ወደ 11 ሰዓት አካባቢ ነው ጠዋት ላይ የምነሳው። ያው የመጀመሪያ ጸሎቴን አድርጌ ከአምላኬ ጋር አውርቼ ቀጥታ ወደ ጽሁፍ ስራዎች ነው የምገባው። በቀን ላይ የምሰራቸው ስራዎች ምንድን ናቸው የሚለውን ፕላን ና በዛው በፕላን ባደረግኩት ሰዓት መሰረት ሄዳለሁ። ያው ብዙ ጊዜ አገራችን ላይ ብዙ የሰዓትን መጠበቅ ልምድ ባይኖረንም፣ አንዱ ከአንዱ ጋር ቢጋጭም በቀን ካቀድኳቸው እቅዶች ውጭ ሆኜ የመውልባቸው ጊዜያቶች አሉና ድሮ እንደዚህ እመኝ ነበር፣ እንዲህ ሁሉ ጊዜ ስራ ላይ ብቻ ማሳልፍበት ጊዜ እል ነበር። እና ምኞቴም ተሳክቶ አሁን ሳላም ማረር እግዚአብሔር ይመስገን። ያው ከጠዋት ጀምሮ እስከ ማታ ኦልሞስት ከቢሮ መወጣው ከምሽቱ አራት ሰዓት አካባቢ ነው። እስከዛ ሰዓት ድረስ ነው የምሰራው። ና ያው የሚመጣውንም ሁሉንም እንደየአመጣጡ ማስተናግደው። ስለዚህ ታይም ቴብሌ ያን ያህል ክፍተት ያለው አይደለም። በአንድ አጋጣሚ ቃለመጠይቅ ላይ የሰማዎች ነበረ። ለትምህርት በሄድሽበት ተፈጥሮ የሰጠችሽን ቁመናሽን ነገር አይታ አንድ በዘርፎ ያለች ባለሙያ ወደ ሞዴሊንጉን እንድትገቢ አድርጋሻለች እና ያችን አጋጣሚ እንዴት ትገልጫታለሽ? ለዛሬ ህይወትሽ፣ በተለይ ያቺ መነሻ የነበረች እሷም ኢማኔ ሞዴልስ ሞዴሊንግ ኢንዱስትሪ ውስጥ ያለች ታዋቂ ሞዴል ነበረች እና አጋጣሚ እኔ ለትምህርት ቤት ሄድኩበት ነው። እና ያው ሲታይ ኢትዮጵያዊነት ለዛውም አለ፣ ወዙም አለ፣ ቁመናውም እና ትንሽ ለየት ሲያረገኝ የነበረው ከነሱ ጋር እንዳታወዳደረኝ የኢትዮጵያ ጸጉር ሌሎች አፍሪካ ሀገራት ላይ ኤርትራ ካልሆነ በስተቀር ተመሳሳይነት የለውም። እና በጸጉሬ ብቻ ለይታኝ ኢትዮጵያዊ ነሽ፣ ስለዚህ የኢትዮጵያዊ ሞዴል ደግሞ የለኝም መስራት አለብሽ ብላ ነው ወደ ኢንዱስትሪው የሳበችኝ። ና እሱ አጋጣሚ እንግዲህ እግዚአብሔር በሕይወትሽ ፈቅዶ አንዳንድ ጊዜ የሚያመጣው አንቺም ማታቂያቸው ነገሮች አሉ ና እሷን አጋጣሚ ተጠቅሚበት ነው ወደ ፋሽኑ ኢንዱስትሪ የመጣሁኝ ማለት ነው። የሚገርም ነው። ሶሲዮሎጂውም ደግሞ እንዳይረሳ፣ ሶሲዮሎጂው እስከ ማስተርስ ድረስ እንደተማርሽበት እንደገፋሽበት ሰምቻለሁኝ እና ትልቅ የትምህርት መስክ ነው። በተለይ ማህበረሰብን ከማገልገል አንጻር ብዙ ነገር እንድታቂ ድል የሚፈጥር ነው እና በሱም መምህርት ነበር። እስከየት ድረስ ገፋሽበት ነው ወይስ አሁንም ጎን ለጎን ያስኬድ ሹ ነው የሚለውን ደግሞ እስቲ ንገሪ። አዎ ከሶሽሎጂ መምህርነት በፊትም መምህር ነበርኩኝ። አዋሳ መምህራን ትምህርት ማሰልጠኛ ተቋም ላይ ተመርቄ የተለያየ ቦታዎች ላይ ተመድቤ ስሰራ ነበር። ስለዚህ መምህርነቱ ቀጥሎ ነበረ። ሶሽሎጂም ከተመረኩኝ በኋላ የተለያዩ ኮሌጆች ላይ አስተምር ነበረ። ነገር ግን እዛው ላይ ነው የተገደበው። ወደ ጣሊያን ሲሄድ በጋብቻ ነበር የሄድኩኝ። ጣሊያን ከሄድኩ በኋላ ደግሞ ወደ ሌላ ፊልድ ገባሁኝ። ወደ ሳይንስ ኦፍ አግሪካልቸር ላይ ነው የገባሁኝ። ሶ ተመልሼ መጥቼ ሶሽሎጂውን የሰራሁበት አጋጣሚ አልነበረም። ጣሊያን ላይ ከሄድኩ በኋላ ትምህርቴንም ጎን ለጎን እየተማርኩኝ የግብርናውን ትምህርት እየተማርኩ በጎን በኩል ስሰራ የነበረውና ፉሊ ጊዜን የሰጠሁት ለሞዴሊንግ ኢንዱስትሪውና ከሞዴሊንግ ኢንዱስትሪው ደግሞ ወጣ ባለ መንገድ የፋሽን ዲዛይን አልባሳትን መስራት ላይ ስለዚህ የራሴ ሞዴል ሆኜ ከማሳየት የሞዴሊንጉንም ትንሽ እድሜም ገፋ እያለ በሚሄድበት ጊዜ ታቆሚያለሽ፣ እንግዲህ የእድሜ ሊሚት ይጠይቃልና፣ ሶ ሪሌትድ በሆነ ፊልድ ግን የሀገራችንን አልባሳት አልፎ አልፎም ስፔሲፊካሊ የኢትዮጵያ ከኢትዮጵያ አልፎ የአፍሪካን ቀጥሎም ደግሞ ለዓለም እንዴት ራሳችንን ማስተዋወቅ እንችላለን ወደሚለው ስገባ የፋሽን ዲዛይኒንጉ ላይ ነው የገባሁበትና ከዛም አሁን ደግሞ እግዚአብሔር ፈቅዶና ወዶ እኔ የተማርኩትን ለሌሎች ለመስጠትም ትምህርት ቤትን ማቋቁሜ እየሰራሁበት ያለሁት በዚሁ ነውና የሶሾሎጂውን ለጊዜው እየሰራሁበት አይደለም፣ ፋሽኑ ላይ ነው ቶታል ያለሁት። እቅዶችሽ እኔ እንደገባኝ ከፍ አድርጎ የማቀድ ነገሮችን አንድ ደረጃ እየጨመሩ የመምጣቱ ነገር በጣም እንዳለሽ ከህይወት ተሞክሮች ማየት ችያለሁ ና በተለይ የተለያዩ የውጭ ባለሀብቶች ወደ ኢትዮጵያ ወደ ሀገራችን መጥተው እንዲሰማሩ እንዲሰሩ ትጋብዣለሽ። እና ይሄ ሀሳብ እንዴት ነው ይመጣልሽ? የሰራሻቸውንም ነገሮች እግረ መንገድ ደግሞ ብናነሳ ብዙ ጊዜ ውጭ ሀገር ላይ ስትኖሪ ዞሮ ዞሮ ሀገርሽ ይናፍቅሻል። ሀገርሽ ላይ ሲናፍቅሽ ደግሞ ውጭ ሀገር ላይ ያየሹን ነገር አይውሽ ይሄ ነገር አገሬ ላይ ቢኖር የአገሬ ላይ ያሉትን ህብረተሰቦች መጥቀም እኔ በራሴ ባልችል በሰዎች አድርጌ እንዲጠቀሙ ባደርግ ኢንቨስትመንቶችን ወደዚህ መሳብ ብችል የሀገሪቱ መንግስት መጠቀም የሚችልባቸውን፣ ያው በግለሰብ ደረጃ ሁሉንም ነገር አታደርጊም። ነገር ግን ባለሽ አክሰስ ና ባለሽ ኮኔክሽን ግለሰቦችን ካምፓኒዎችን ወደ ሀገር ውስጥ በማምጣት የስራ እድልን ከመፍጠር አንግል ለሀገሪቱ ገቢ ከማስገኘት አንግል የአካባቢውን ኢሜጅ ከመጠበቅ አንግል ጀምሮ ማለት ነው። ያንን ያንን ስራዎች ባገኘቸው አጋጣሚዎች አመጣቸዋለሁ። ይሄም በምን ኮኔክሽን ነው? ኢቨንቶችን አዘጋጅ ነበረ። የተለያዩ ኢቨንቶችን ኮኦርዲኔት አድርጋለሁ። ባህላዊም፣ የመንግስትም፣ የመንግስት ያልሆኑ ዝግጅቶችን አዘጋጅ ነበር እና በዛው የተለያዩ አካላትን ታገኛለች። ስለዚህ አጋጣሚውን ፈጥሮልኝ ስለነበረ እነዛን አጋጣሚዎች ተጠቅሜ እስቲ ሀገሬን ኢትዮጵያ ላይ ኢንቨስት ማድረግ የምትፈልጉ ኑ እንሂድ፣ አብረን ኢንቨስት እንድታደርጉ ፋሲሊቴት ማድረግ ምችላቸውን ነገሮች ኮኔክሽኑን ልፍጠርላችሁ ከሚል ሌሎች ሀገር ላይ ሰዎች ሄደው ሲሰሩ እኛ ሀገር ላይ ማይመጡበት ምክንያት ምንድን ነው በሚል መንፈሳዊ ቅናት ነው። እንደዛ አይነት ስራ ላይ የገባሁትና የተለያዩ የውጭ ባለሀብቶችን ኤግዚቢሽኖችን ማዘጋጅ ስለነበረ መጥተው አገራችን ላይ እንዲሳተፉ፣ በቱሪዝሙ ኢንቨስት እንዲያደርጉ፣ ሎጆችን እንዲሰሩ ውጭ አለም ላይ ምናያቸውን ወደ ውጭ እኛ ሳንሄድ አገራችን ላይ መጠቀም የምንችልባቸው ሪሶርስ አለን። የጎደለን ነገር የለም። ማምፓወሩ አለን። የሌለን ነገር ምንድነው? ቴክኖሎጂ ነው ነው እግዚአብሔር የሚመስገን። አሁን ቴክኖሎጂውም እየመጣ ነው ያለው፣ ወጣቱም በጣም የነቃ ወጣት ነው ያለው። ስለዚህ ኮኔክሽኖችን፣ ይሄ ድልድይ መሆን ስራን መስራት ብዙ ጊዜ ያረካኛልና በህይወቴ ሰዎች እንዲጠቀሙ ስለምፈልግ ነው ያንን ነገር ይዤ የምመጣውና፣ ይመስለኛል ከፍላጎትም በዘለለ ውስጥሽ ላይ የተቀበረ ነገር ሲኖርና ተሰጥቶም ሲሆን ነው ያን የምታደርጊውና፣ ያው በጥቂቱ ጀምሬያለሁ። ብዙ ብንሆን ደግሞ ብዙ መስራት እንችላለን ብዬ ተስፋ አደርጋለሁ። ወደ ፋሽኑ ስንመጣ በተለይ ሚላን፣ ለንደን፣ ኒውዮርክ የተለያዩ ከተሞች ላይ ዓለም አቀፍ በዚህ ዘርፍ ስም ያላቸው ብዙ የሰሩ ለዓለም ጭምር እንደ ምሳሌ የሚታዩ ቦታዎች ናቸው እነዚህ ና እንደው እነዚህ ቦታዎች ላይ የመስራትሽ ልምድ ምን አስገኘልሽ? አንደኛ፣ እይታዬን አስፍቶታል። ምክንያቱም ያለንና የሌለን የትኛው ነው የተጠቀምነውና ያልተጠቀምናቸው ሪሶርሶች ምንድን ናቸው የሚለውን ነገር በደንብ እንዳያግዞኛል። በሁለተኛ ደረጃ ዓለም አቀፋዊ ትስስርን እንድንፈጥር ዓለም አቀፋዊ ገበያዎችን ማምጣት የምንችልበት እኛ ሀገር ላይ ለምሳሌ የምናመርታቸውን ነገሮች ወደ ኢንተርናሽናል ማርኬት ማምጣት የምንችልባቸውን መድረኮች እንዳመቻች ረድቶኛል። ምክንያቱም ሰዎችን ስታቂ ዝግጅቶች ላይ ስትሄጂ ስትሳተፊ ኮኔክሽንሽ ሀይ የሆነ ነው የሚሄደውና ትስስርን ለመ መፍጠር እጅግ በጣም አግዞኛል። ከትስስሩም በላይ ያልሰራሁባቸው ከሰራኋቸው ይልቅ ያልሰራሁባቸውን ነጥቦች ያልሰራሁባቸውን ስራዎች በደንብ አድርጎ አሳይቶኛል ና ትልቁ ነገር ያው ግንኙነትን መፍጠር ላይ ነው። ብዙና ትምህርት የልምድ ልውውጥን እንዳገኝበት ረድቶኛል። እዚሁ ላይ ትንሽ እንደሰማሁት ከ በላይ ሀገራት ጭምር በስራ አጋጣሚዎች የመሄድ የማየት የመጎብኘት እድል እንደው በተለየ መንገድ አየው የምትዩ ነገር አለ። መቼም ሰላሳውን ቅኝት ማድረግ በዚህ ደቂቃ በጣም ከባድ ነው፣ ግን ደግሞ እንደተሞክሮ አሁን ዛሬ ዳማሪዎስ እየተከፈተ ነው አዲስ አበባ ውስጥ እንደው የሆነ ነገር የጨመረልሽ ነገር አለ ያየሹ? የተለየ የተለየ ና እጅግ በጣም እንዲሁ ሰፋ ያለ ቅናትን እንዲያድርብኝ ያደረገው አንድ ጣሊያን ላይ ያየሁት ኢንዱስትሪ ኤሪያ ነበረ። ያ ምንድን ነው እኛው አገር የምንሰራትን ሽመናዋን ሙሉ በሙሉ ይዞ ሄዶ በፈረንጆች ሽመናው ልክ እኛው አካባቢ ላይ እንግዲህ ብዙ በሽመና የሚታወቁ ህዝቦች አሉ። ደቡብ ክልል ላይ ያችኗን ሽመና ምንዋንም ሳይቀይሩ ጣሊያን ሀገር ላይ የፕሮዳክሽን ካፓሲቲያቸውን በጣም አስፍተው እዛው የሸመኗትን መልሶ ለኛ የተሸጠ ማቴሪያል ገጥሞኛ ያውቃለው። እና ክሩም መስሪያውም ሁሉም ነገር ተመሳሳይ የሆነው ወደዛው ሄዶ ስለተሰራ ብቻ ተመልሶ ወደኛ መጥቶ ሲሸጥልን እንዲሁ ሽሮ ሜዳ ላይ አንድ በመቶ ብር በሁለት መቶ ብር የምንገዛት ፉላር ነጠላ እዛው ሀገር ላይ ሄዳ በአንድ ሺ ዶላር ስትሸጥ ያ ነገር ትልቅ እንትንም ድንጋጤንም ፈጥሮቤ ነበር፣ ገና ሳይ። ስለዚህ ሽመናው ከኛ መጥቶ እንዴት ነው እነዚህ ነጮች ፈረንጆች ሊሸምኑት የቻሉት? ምክንያቱም ሞደርን በሆነ እቃ ሞደርን በሆነ ነገር ነው ኤክስፔክት የምናደርጋቸው እና ና አገራችን ላይ ያለውን ጉድጓዱን ቆፍረው መሬት ላይ ልክ የአገራችንን ኮፒ አድርገው እዛው ሲሰሩ አይቼ፣ አይተው የወሰዱት ማለት ነው። እንዲሁም ከዶርዜ ነው ይዘው የሄዱት አንድ አሰልጣኝ እና እዛው እሱ በጣም ቅናት ፈጥሮብኛል። ምክንያቱም ለካስኛ ብንሰራ የትና የት መድረስ እንችላለን የሚለውን ነገር ፈጥሮብኛል እና የውጭ ዲዛይነሮች መጥተው ሀገራችን ላይ ከጥጥ ማምረት ጀምሮ የእኛን ሰፊዎቻችን የእኛን ሰራተኞች ታለንቱን ተጠቅመው ውጭ ሄዶ ተመልሶ የአልባሳቱ ተመልሶ ለእኛ ሲሸጥ ትንሽ ሾክ ያደርጋል እና እሷ ሁሌም ማረሳት ናት። እሷን ነጥብ ይዤ ብዙ መስራት እችላለሁ የሚለውን ነገር አስብበታለሁ። ብዙ ጊዜና ና ካየኋቸው ሀገራት ካየኋቸው ብዙ ተለምዶዎች መሀል ላይ በጣም የደነቀኝና የገረመኝ ቢኖር እሱ ነው። የሚገርም ነው ማለት ምን ያህል ያለንን አቅም ተረድተው ወስደው ደግሞ እዛ በራሳቸው ሰርተው ወደዚህ ደግሞ አንጥቶ ጨምሮ መሸጥ፣ እንግዲህ ጉዳዩን በደንብ መፈተሽ እንዳለብንም የሚያሳይ ነው እና አንቺ ማየትሽ ደግሞ የሚገርም ነው። ቆይታችን ይቀጥላል። የተወደዳችሁ አድማ አድማጮቻችን ከኢቢሲ ኤፍኤም አዲስ 97.1 እሁድ አራዳን ቤት ለእንግዳን እየሰማችሁ ነው። ዛሬ እንግዳችን ሆና የህይወት ልምዷን እየነገረችን እያጫወተችን የምትገኘው ኢንተርናሽናል ሞዴል እንዲሁም ዲዛይነር የሆነችው ሰናይት ማሪዮ ጋ ነው። ጥሩ ጊዜን እያሳለፍን የምንገኘው አሁንም አብራችሁን ሆኖ፣ ሰኒ ያው መዝናኛ ነው ፕሮግራማችን እና ሰናይት ማሪዮ፣ ከአንቺ ስም ባልተናነሰ የአባትሽ ስምም በደንብ ይጠራልና ባለቤትሽም የውጭ ዜጋ ነው ወደኋላ ላይ ነገርን ብትነግሪኝ አለሽ። ቤተሰባዊ ነገሩን ግን ሰዎች የባለቤት ስም አያደረጉትም ብዙ ጊዜ የውጭ ዜጋም ከማግባትሽ አንጻር እስቲ እሱን ደግሞ ንገሪኝ እና ማሪዎስ እንዴት ተባሉ? ደግሞ የሚገርም ነገር አለሁ። አዎ እሱ ማሪዮ የተባለው ያው ካቶሊኮች ጋር ነው አብሮ ያደገው። ከካቶሊክ ቤተክርስቲያን ላይ ነው ሲሰራም የነበረው። እስከ ቅርብ ጊዜ ድረስ የኤዱኬሽናል ኮኦርዲኔተር ሆኖ ነበረ ለካቶሊክ ትምህርት ቤቶች ሲሰራ የነበረው ሶ ስሙን ማሪዮን የሰጡት እነሱ ናቸው። የጣሊያን ስም ነው ማሪዮ። የባለቤቴን አልወረስኩኝም። ልጅ በአባቱ ይጠራል የሚለውን እንግዲህ የእኛውን አገር ይዤ በአባቴ ነው የምጠራው እና ብዙ ሰዎች ይጠይቁኛል። የትምህርት ቤቱንም ስያሜውንም ጭምር ማሪዮ የሚለውን የጨመር ነው። ልጅ ሲኖር የአባቱን ሌጋሲ ማስጠበቅ አለበት ነው እና እሱ ደግሞ በህይወት ዘመኔ እጅግ በጣም ብዙ ነገሮች ለዚህ መድረስ ከመላው ቤተሰብም የየራሱ ኮንትሪቢሽን ቢኖር፣ በተለየ መንገድ ኮንትሪቢሽን ያደረገልኝ ስለሆነ ሳፖርት አድርጎ ከራሱ ፊልድም ወጣ ብሎ እያገዘኝ ጎ ሄድ ሲለኝ የነበረ ስለሆነ የእሱንም ሌጋሲ ከማስጠበቅ ጀምሮ ነው የትምህርት ቤቱ ስያሜም፣ ሌላ ትርጉምም ቢኖረው በዚሁ አጋጣሚ የትምህርት ቤቱ ስያሜ የሚያገኘው ስለዚህ፣ ማሪዮ አባቴ ነው የወለደኛ አባቴ ነው። አጋጣሚ ሆኖ አላገኘሽውም እንጂ ነበረ ዛሬ እንዲሁም እዚሁ እዚህ እንዳሉ ሰምቻለሁ። የሚገርም ነው። እስቲ እንደው ካነሳሹ አይቀር በደንብ አስተዋውቂን ስለ ቤተሰቦችሽ። አዎ አባቴ ማሪዮ ይባላል። እናቴ ወይዘሮ አስካለናት እዛው ወላይታ ሶዶ ላይ ነው ያሉት እኔ መጀመሪያ ልጅ ነኝ ለቤተሰብ። ከኔ ቀጥሎ ሁለት ሴትና ሁለት ወንዶች አሉ። ወደ ጣሊያኑ ደግሞ ስንሄድ አንድ ልጅ አለኝ፣ የ15 ዓመት ልጅ አለኝ አሁን ላይ እንዲሁም ስፖርቱ ላይ ገብቶ በጣም ጥሩ አትሌቲክስ ላይ እያሸነፈ ያለ ነው። በጣሊያን እዛው ነው ተወልዶ ያደገው። ነገር ግን የኢትዮጵያዊነት ደም ስላለው ከሌሎቹ ጣሊያኖቹ በተሻለ እየሰራ ነው ያለው ና በአትሌቲክሱ፣ እንግዲህ ስሙን በደንብ ትሰማላችሁ ብዬ ተስፋ አደርጋለሁ። አሁን ላይ ጥሩ እየሄደ ያለ ስለሆነ ማለት ነው። ማን ይባላል? ቫሌሪዮ ላዛሮት ይባላል ስሙ። ትንሽ እዛው ጣሊያን በነበርኩ ጊዜ ለምን በቀለ አየለ አላልሹም ይሉኛል እና የአብሻ ጓደኞቼ እና ለሱ ለው ነበረ ማን ብዬ ልሰይም በኢትዮጵያ ስለው እንዲሁ ችግር የለውም መሰየሙ። ነገር ግን ጣሊያን ላይ ኮ ስፔሊንግ ንገረን እየተባልኩ እድሜ ልኬን ስፔሊንግ እየቆጠርኩላቸው ልኖር ነው? ሲምፕል ስም ስጭኝ ይላል እና ጣሊያን ላይ ነው ያደገው። አጋጣሚ ሆኖ ደግሞ አባትየውም ኢትዮጵያን በደንብ የሚያቅ ብዙ ጊዜ የተጎዱትን ሲያግዝ የነበረ ኢትዮጵያን ለ15ና ለ20 ዓመታት እየተመላለሰ እዚሁ ሀገር ላይ ሲያግዝ የነበረ ነውና የኢትዮጵያዊነት ባህሉን ያለቀቀ ቤተሰብ ነው ያለኝ። በስራዬም በጣም እጅግ በጣም ሳፖርት የሚያደርጉኝ ከጎኔ ያሉ ቤተሰቦች ናቸው። እግዚአብሔር ይመስገን። እንግዲህ አንቺ አሁን ሁለቱ ቦታ ነው ያለሽ፣ ባለቤትሽ፣ ልጅሽ፣ ህይወትሽ እዛ አለ፣ እንደገና ደግሞ እዚህ የስራውም እንደገና ቤተሰቦችሽም አሉ ና አይከብድም ወይ ሁለት ቦታ? አንድ ሀገር ውስጥም ሁለት ቦታ ከባድ ነው። ሁለት ሀገር ውስጥ ደግሞ ሲሆን የበለጠ ክብደት አለው መመላለሱ። ና ወይ እነሱን ወደዚህ የማምጣት እቅድ የለሽም? ክብደቱ እጅግ አስቸጋሪ ነው። ምክንያቱም እዚህ በመጣው ጊዜ አንዳንድ ጊዜ በዓላትን ብቻ የማሳልፍበት ጊዜ አለ፣ እነሱም ብቻቸውን የሚያሳልፉበት ጊዜ አለ። ወደዚህ እነሱ የሚመጡበት ፕሮባብሊቲ የለም ለጊዜው ለወደፊት ካልታሰበ በስተቀር ያው ህፃኖም ትምህርት ላይ ስላለ፣ አባትዮም ስራ ላይ ስላለ ብዙም ወደዚህ የመምጣቱ ሁኔታ የለም። ነገር ግን እኔ እየተመላለስኩ እንድሰራ በቤተሰብ ተነጋግረን የግዴታ እድሜም ቆሞ ስለማይጠብቅ እኔም ደግሞ ሀሳቤ አላማየ ትልቅ ራእይ ነው እኔ በቻልኩት የአስር ሰውን ህይወት መ መቀየር የምችልበት አሰልጥኜ ወደ ስራ ባስገባ የሰው ህይወት ላይ ነው የምሰራው እና ያንን ባደርግ የሚል ህልምና ራዕይ ስላለኝ ሌሎች ሀገራት ላይ የተለመዱትን ነገር ግን እኛ ያልተጠቀምንባቸውን ሴክተሮች እዚህ ላይ አምጥቼ ማርኬቱ ዓለም አቀፍም አገር አቀፍም የሆነ ማርኬት ያለውን የስራ ማርኬቱን አምጥቼ ወጣቶችን ወደ ስራ ማስገባት ነው። ስልጠናውን መስጠት ብቻ ሳይሆን ወደ ስልጠናው ከገቡ በኋላ ወደ ቀጥታ ስራ መስራት የሚችሉበትን ህይወት ለመፍጠር ነው እና ይህንን አላማይን በመደገፋቸው ለዛም ክብር ይገባቸዋል ና ያው እስከመጨረስ ድረስ ከጎን ያሉት እነሱ ናቸው ለወደፊቱ ምናልባት ወደዚህ ጠቅልሎ የመግባቱን እቅድ እናደርጋለን። ለአሁን ግን ያው ገና እየጀመረም ኢምፕሊሜንቴሽን ደረጃ ላይም ስላለ እኔን ክትትል ነው ሞር የሚፈልገውና እዚሁ ነኝ ያለሁት። መልካም። እስቲ ደግሞ ወደዚሁ አሁን ናንቹ አሁን ቃለ መጠየቅ እያደረግን ወዳለንበት ወደ ዳማሪዎስ ፋሽንና ቴክኖሎጂ ኮሌጅ እንምጣ። አንደኛ ዳማሪዎስ ምን ማለት ነው? በኮሌጅ ደረጃ ፋሽንና ቴክኖሎጂን በደንብ በዚህ ደረጃ አሳድጎ መስራት ትንሽ ፈታኝም ይመስለኛል። እየተዘዋዘዋር ክፍሎቹን ለማየት ለመጎብኘት ሞክር ያለውና በጣም የተደራጀ በጣም ዘመናዊ ኮሌጁ የሚፈልገውን ነገር በደንብ ያሟላ ነው። በእይታ ደረጃ ሙያዊ ነገሩን ያው ባለሙያዎች የሚሉት ነገር እንዳለ ሆኖ በጣም ሰፊ ነው። ደግሞ በጣም ሰፊ ብዙ ክፍሎች ያሉ ሀሳቡ እንዴት መጣ ከስያሜው እንዲሁም ደግሞ አሁን ድረስ ያለውን ነገር እስቲ ነገር መቼ ነው ደግሞ ስራ የሚጀምረው የሚለውንም ነገር በዚህ አጫዎች ከቻሌንጁ ሊጀምር ምክንያቱም ቻሌንጁ እጅግ በጣም ፈትኖን፣ ወርቅ በእሳት ተፈትኖ ይወጣል እንደሚባለው ነው። ይህን ውጤቱ ላምታዩ ከብዙ ፈተና በኋላ ነው። ይህን ትምህርት ቤት ለማቋቋም ስንጀምር የዛሬ ሁለት ዓመት ላይ ነው የጀመርነው። የአየሻቸውን ኢንፍራስትራክቸሮች ራሳችን ሰርተን የገባነው ከኪራይ ጀምሮ ያለ በምንፈልገው ልክ አንዳንድ ቦታዎች ላይ የተሰሩ ቤቶች ላይ አናገኝም በራሳችን ሳይዝ አድርገን እንድንገባ ማለት ነው። ስለዚህ እዚሁ ስንመጣ ያልተሰራ ሕንፃ ነው ተከራይተን የገባ ነውና በምንሰራበት ጊዜ የገጠሙን ቻሌንጆች ብዙ ቢሆንም ተወጥተን ለዚህ ደረጃ ደርሰናል። ያው እግዚአብሔር ይመስገን። ደማሪዮ ስያሜው የመጣው ከማሪዮ ከሚለው ነው። ማሪዮ የሚል የሜካፕ ካምፓኒ አለ። ውጭሁን ለነፌንቲ ለተለያዩ ድርጅቶች ሜካፕ የሚያምርት ድርጅት እና ከነሱ ጋር ፓርትነርሽፕ አለን በሜካፑ ሪጋርድስ። ነገር ግን ፍራንቻይዚንግም እንዳይሆን ካምፓኒው ማሪዮ ስለሚባል አጋጣሚ ሆኖ የኔም አባት ስም ማሪዮ ስለሆነ ዳን ጨመርንበትና ከማሪዮ የሚል ትርጉም ነው ያለው። ስለዚህ ደማሪዮስ ማለት በጣሊያንኛ ከማሪዮ እንደማለት ነው። እስከ ላስት ዊክ ድረስ በኢንስቲትዩት ነበር፣ ፍቃድም አግኝተን የነበር ነው። የተወሰኑ ዲፓርትመንቶች ነበሩ። አሁን ላይ ግን መተውም ከትምህርትና ጥራት ቁጥጥር ላይ መጥተው ሲያዩ ትምህርት ቤቱ እጅግ በጣም የተደራጀ ሁሉንም ነገር ያሟላ አሁን ላይ ያለውን የትምህርት ጥራትን ደረጃ የሚጠብቅና ክፍተቶች የነበሩበት ቦታ ላይ ክፍተቶችን ሊሸፍንና ማሳያ ሊሆን የሚችል ትምህርት ቤት እንደመሆኑ አፕሮቭ አድርገውልን ወደ ኮሌጅ ሌቨል እንዲያድግና የተወሰኑ ዲፓርትመንቶችን እንድንጨምርም ተደርጎ እነዚህ የቢዝነስ ዲፓርትመንቶች አካውንቲንግ ኤንድ ፋይናንስ፣ ማርኬቲንግ፣ ማኔጅመንት፣ ሴልሶች፣ ቢዝነስ አድሚኒስትሬሽኖች እነዚህ ዲፓርትመንቶች፣ ኤች አር ሁማን ሪሶርስ እነዚህ እነዚህ እንዲጨመሩበት ተደርጎ ስምንት ዲፓርትመንቶችን ይዘን ነው። አሁን ላይ ወደ ኮሌጅ ኦልሬዲ ትምህርቱን ሳን ጀምሮ ወደ ኮሌጅ አድጓል፣ ኢንስቲትዩት ቀርቶ ማለት ነው። ስለዚህ ከዚሁ ፓርቲኩላርሊ ደግሞ ስፔሲፊካሊ የአገሪቱ ላይ ያልነበረ ካሪኩለም አምጥተን ከውጭ ሀገር ላይ ኮምባይን አድርገን ከሀገሪቱ ማርኬት ጋር አድርገን የሰራ ነው። የሴኪሪቲ ዲፓርትመንት አለን። ሴኪሪቲ ማለት ይሄ መሳሪያ አልባ ጥበቃዎችን የሚያሰለጥን ለየትኛውም ቪአይፒ እንግዶች ሲመጡ እነሱን ፕሮቴክት የሚያደርግ ህንፃዎችን፣ ሞሎች፣ ሆስፒታሎችን የት የትኛውም ቦታ ላይ ጥበቃ አገልግሎት ሊሰራ የሚችል ግን ፕሮፌሽናል የተማረ በተለምዶኛ ሀገር ላይ ምንድ ነው የምናደርገው? ከየትኛውም ወይ ከውትድርና ለቆ የወጣን ወይም ትንሽ በእድሜ ገፋ ያለም ሁሉም ቦታ ላይ እናሰማራቸዋለን። የእድሜ ገደብ ቢኖረውም ባይኖረውም ነገር ግን ፕሮፌሽናልቲን ጠብቆ መሄድ አለበት እና ፕሮፌሽናል በሆነ መንገድ ትሬኒንግ ሰጥተን ለየድርጅቶች ቅጥር ለማስቀጠር ይሄ ምንድን ነው ለወጣቶች የስራ አክሰስን ለመፍጠር ነው። ባልባሌ ቦታ የሚቀመጡትን ወጣቶችን ትሬን እናደርጋቸዋለን። ከዛን በኋላ ስራ እንሰጣቸዋለን። ያልተለመደና ሰዎች ምንድን ነው አንዳንድ ጊዜ ስራንም ኢትዮጵያ ውስጥ የመናቅ መንፈሳ ያለው ይሄ ለእኔ የሚሆን ስራ አይደለም ይሄ አይደለም ብለው ስራን አንዱን ከፍ ማድረግ አንዱን ዝቅ ማድረግ ሴኩሪቲ ባይ ኢትሰልፍ ነርሲንግ ተምሮ ነርሶች እንደሚቀጠሩት አካውንታንቶች ተምሮ ባንክ ላይ እንደሚቀጠሩት ሴኩሪቲም ራሱን ችሎ ፕሮፌሽ ሆኖ መሄድ ስላለበት በውጭው ዓለም እንደዛ ነው። ስለዚህ ትልቅ ሳይንስ ነው። እሱንም ጨምረንበት ነው የምናስተምረው። የተወደዳችሁ አድማጮቻችን እየሰማችሁ የምትገኙት ከኢቢሲ ኤፍኤም አዲስ 97.1 እየተላለፈው የሚገኘውን እሁድ አራዳ ፕሮግራማችንን ነው። በእሁድ አራዳ ቤት ለእንግዳ ዛሬ እንግዳችን ሆና የሕይወት ልምዷን እያካፈለችን የምትገኘው ኢንተርናሽናል ሞዴል እንዲሁም ዲዛይነር የሆነችው ሰናይት ማሪዮ ናት። ከእሷ ጋር ያለን ቆይታ አሁንም ይቀጥላል። ሰኒ በስራው በሞዴሊንጉ በፋሽኑ ብዙ ስራዎችን ሰርተሻል። ቀደም ሲል ስንጨዋወት ነበረ። ያው እዛ ውስጥ ሀገርን ነው አጉልተሽ የምታሳየው፣ ኢትዮጵያ ኢትዮጵያን ነው በተለይ በልብሶቹም ለተቀረው ዓለም ያንን በደንብ መግለጽ ነው፣ ባህልን በደንብ ማስተዋወቅ ነው። እንዳንቺ ሀገርሽ እንዴት ነው የምትገልጫት? ኢትዮጵያን እንዴት ነው የምትገልጫት? የሀገር ፍቅርሽን እስቲ ደግሞ ከአንቺው አንደበት እንስማ። አገር በቃላት በቋንቋ የምትገለጽ አይመስለኝም። ስለ ሀገር በምጠየቅ ጊዜ ሁሌ ኢሞሽናል ያደርገኛል። ከሰውነትሽ ላይ ደም ተመጦ ተቀዶ ቢወሰድ መኖራችን አገር ማለት እኔ የምተነፍሽበት እስትንፋስ እንደማለት ነው። ማንነትሽ፣ መገለጫሽ፣ ዞሮ መግቢያ። በዘፈን ብቻ አይደለም። ሄደሽ ሄደሽ ተመልሰሽ የምትመጪባትና እንደ እናት ጓዳ ሳታንኳኪ የምትገቢባት አገር ናት። ያችን ነገር ሉዝ ስታደርጊ መግቢያ የለሽም። እስትንፋስ ውስጥሽ ላይ ከሌለ ሞትሻል። ስለዚህ አገር ማለት ለእኔ ማንነት ነው፣ መገለጫዬ ነው። የትም አገር ላይ ሄጄ ከየት መጣሽ ሲባል ፕራውድሊ ኢትዮጵያዊ ነኝ። ጀግንነታችን እንዳለ ሆኖ አሁን ላይ ያሉ የእርስ በርስ ግጭቶች፣ የማያስማሙን ነገሮች እነሱ በጊዜ ሂደት የሚቀረፉ ናቸው ብዬ ነው የማስበው። ህዝቡ ክፉ አይደለም። ህዝቡን ያው ጊዜያዊ የሆነ ግጭቶች ሊኖሩ ይችላሉ። ታሞ አልጋ ላይ ተኝቶ ሊሞት ደርሶ እንዴት ነ ሲባል እግዚአብሔር ይመስገን ደህና ነኝ የሚል ህዝብ ነው የኢትዮጵያ ህዝብ። ስለዚህ የትም ቦታ ላይ ሄደሽ በምንም መቀየር ማትችው አገር አገር ነው። አገርም ማለት ማንነት ነው፣ ውስጥሽ ነው እስትንፋስሽ ራስሽ የራስሽን ነገር የምትገልጭበት ፕራውድ ሆነሽ ዞርሽ የምትገቢበት ነውና አገርን የእናት ጓዳ ብል የእናቴን ጓዳ መቼስ መጥፎም ኖረ ጥሩም ኖረ፣ ኖረምም የለምም ችግርሽን የሚሸፍን ማንነትሽን ከላይ ሆኖ የሚሸፍንልሽ ነው እና ሚስጥራዊ ማንነት አለሁ። አገር ማለት ትርጉሙ ና አገር ለእኔ እናት ናት። የእናት ጓዳ እናት ልበላት የሚገርም አገላለጽ ነው። ሰኒ፣ ወደ በጎ አድራጎት እንምጣስ። የተለያዩ የበጎ አድራጎት ስራዎች ላይ እንደምትሰሪ ያውቃለሁኝ። በአንድ ወቅት እንደውም አንድ ታዳጊ ልጅ ቆዳው ላይ የነበረው ነገር በጣም የሚያስፈራ ገጽታውን የቀየረ ነገር ነበር እና እዛ ላይ ባንድ ወቅት በተለያዩ ማህበራዊ ትስስር ገጾች ስምሽ በጣም ሲዞር ነበርና አያይዘን ደግሞ ሌሎች እንደዚህ የመሳሪያቸው በጎ ፍቃድ ላይ የምትሰሪያቸው ስራዎች ንም እስቲ እናነሳሳው። በእርግጥ በጎነት ከልብ ነው እንጂ ሌላ ሰው የሚገለጽ አይደለም የሚል አቋም እንዳለ ሹም አቃለው ና ሌላው እንዲማርበት ስለሆነ እስቲ እሱንም ደግሞ ትንሽ ንገሪው። ስራምት ልጅ ናት። በአለም ላይ ሶስት ህጻናት ብቻ ናቸው የዛ በሽታ ተጠቂ ና አጋጣሚ ሆነው ያው ከምን መነሻነት እንደመጣ በሽታውን አላቅም። ምክንያቱም ሲታይም ትንሽ ዘግነን የሚል ነገር አለው ና ሙሉ ሰውነቷ ኦልሞስት ዘጠና ፐርሰንት ሰውነቷ ዳሜጅድ የሆነ ነበረ የቆዳ በሽታ ነው ያለባት። ጣሊያን ሀገር ላይ ይዣት ነበር ና የተለያዩ ሐኪሞች እንዲያክሟት ተደርጎ ነበረ እንዲሁም ስላልቻሉ የጣሊያኖቹ ብቻቸውን ከአለም ላይ ኦልሞስት ከሰባት አገራት ላይ ተውጣጥተው ሪሰርችም ሲሰሩ ነበረ፣ በዛ በሽታ ዙሪያ ላይ ና ሪር የሚባል እንግዲህ፣ በአለም ደረጃ ላይ ካለን ስንት ቢሊየን ህዝቦች መሀል ሶስት ሰው ብቻ ተጠቂ የሆነበት የበሽታ አይነት ነው። ቆዳዋን የተወሰነ ሳምፕል ወስደው ሊሰሯት ሞክረዋል። ነገር ግን ኦልሞስት ብዙ የሰውነት ፓርቷ የመዳን ፕሮባቢሊቲ አለው። ነገር ግን በጣም ብዙ አመት ነው የሚፈልገው። ልጅቱ ደግሞ አስር አመት ህፃን ስለሆነች ከኒውትሪሽን ጋር በተያያዘ ደም ሴሎቿ ላይም ብዙ ዳሜጆች ገጥመዋታልና ያንን ያንን ኢሚዲየት የሆነ የሪካቨሪ ለማድረግ አስቸጋሪ ነበረ። ስለዚህ ኦልሞስት ወደ ስድስት ወር አካባቢ ላይ ጣሊያን ላይ ኒውትሪሽን ሲስተሟም እንዲስተካከል ብዙ ስራዎችን ሲሰሩ ነበሩ ዶክተሮች ከተለያዩ አገራት ላይ የተውጣጡ። ስቲል ፕሮሰስ ላይ ነው ያለው። ሙሉ በሙሉ አልዳነችም። መድኃኒት እየወሰደች ነው ያ ነቷ ላይ የሚወጣው እድገት እንዲገደብ ተደርጎ አባትየዋም በዚሁ አጋጣሚ ያው ቤተሰብ አካል መኖር ስለነበረበት እሱንም ስፖንሰር አድርገን ይዘነው ሄደን ነበረ። ቤትም መኖሪያ ሰጥተናቸው ማንኛውም ሰው እንደሚኖረው ጣሊያን ላይ መኖር የሚችሉበትን ኑሮ ፍቃድም አውጥተንላቸው በዚሁ አጋጣሚ የጣሊያን ኤምባሲንም በጣም ማመስገን እፈልጋለሁ። የተለያዩ የውጭ ሀገር ዶክተሮች መጥተውም አክመዋታል። ስቲል ፕሮሰስ ላይ ነው ያለችው። ለተወሰነ ጊዜ ቤተሰብ ናፍቆኛል ብላ ወደ ኢትዮጵያ መታለች እና አሁን ኢትዮጵያ ነው ያለችው። መድኃኒቷን እየወሰደች ነው። አሁን በቅርብ ተመልሳ ትሄዳለች፣ ህክምናው ይቀጥላል። ሐኪሞቹ በሚሉት እንግዲህ የሰውነት ቆዳዋን ቆርጦ አውጥቶ ሙሉ ሰውነቷ ነው ተቆርጦ የሚወጣው የቆዳ ሌላ ከሌላ አካል ላይ ቆዳ ወስደው ለጥፎውባት የመኖር ፕሮባቢሊቲ አላት ይባላል። ያው ከሐኪሞቹ በላይ ደግሞ የሚያድን እግዚአብሔር ስለሆነ በሱ ተስፋ አድርገን ይቀጥላል የህክምና ፕሮሰሷ። ስለዚህ አንዳንድ ጊዜ መናገር ማልፈልጋቸው እንትኖችም ቢኖሩ እንደዚህ ስትሰጪ ቃሉም ይላል ግራህ የሚሰጠውን ቀኙ ማወቅ የለበትም አይደልም፣ የሚለው እና ግን ሌሎችም እንድንተጋገዝ ባልሽው፣ ልክ አንዳንድ ጊዜ በጣም ሬር የሆኑ በሽቶች ይመጣሉ እና ቤተሰቦች ማሳከም የማይችሉበት ደረጃ ላይ ይደርሳሉ እና እነዛን አገር ውስጥ ሕክምና ከሌለው የውጭ ሐኪሞችን ግንኙነት መፍጠር ስለምችል በእንደዛ በንደዛ አይነት ስራዎች ላይ ነው በአብዛኛው። ገንዘብ መስጠቱ ምንም ማለት አይደለም፣ ገንዘብ አላቂ ነው። ነገር ግን የማያልቅ የሰውን ህይወት እግዚአብሔር ከሚመልሰው ውጭ በህክምና መመለስ ከቻለ የማይታዩ የማይታወቁ ግን በአንዳንድ አካባቢዎች ላይ በሚፈጠሩ የበሽታ አይነቶች ላይ ነው ፎከስ አድርጌ የምሰራውና እግዚአብሔር በፈቀደው መንገድ እንግዲህ እሱ ላይ ነው ያለሁት። ይሄ ጥንካሬው እንዳለ ሆኖ በህይወትሽ ተስፋ የቆረጥሽበት አጋጣሚ አለ? አይ ይሄ ነገር አይሆንም አልችልም ያልሽበት ጊዜ አለ? ለምን መሰለሽ የምጠይቀው፣ ቀደም ሲል ባልደረባሽ ጋር ቆይታ እያደረግን ነበርና ጥንካሬዋ በጣም ይገርመኛል ማለት አንዳንዴ የሚታይ ነገር የማይመስል ሁሉ ነገር እንዲታይ የማድረግ አቅም አላት ሲለኝ ነበርና፣ ተቃራኒውን ደግሞ አንቺ ንገሪ፣ ተስፋ የቆረጥሽባቸው ጊዜያት። እውነቱን ለመናገር ተስፋ በየቀኑ ነው የምቆርጠው ነገር ግን ተስፋዬን አላጨልምን ብድግ እላለሁ። የተወሰነ ሰዓት ላይ እወስንና በቃ ይሄ ነገር ሊሆን አይችልም እኔ ጥሪ ያለው የእኔ ሰው ነኝና፣ ሰብአዊ ማንነቴ እስከዚህ ድረስ ገፍቼበታለሁ። የተቀረውን አይዘር እግዚአብሔር እጅ ላይ ጥዬ እሄዳለሁ። ካለሆነ ካልሆነ ደግሞ እዚህ ጋር መቆም አለበት ብዬ ወስናለሁ። ያንም አደርገው። በየቀኑ በሚኖርሽ ህይወት ላይ ተስፋ የማያስቆርጥ ነገር የለም። ከጠዋት እስከ ማታ ደስተኛ ሆነሽ አትቀጥም። ተስፋ ትቆርጫለሽ። ከቆረጥሽ በኋላ በዛ ተስፋ ላይ ደግሞ ድጋሚ የምትዘሪው ዘር ነው በቅሎ ፍሬያማ የሚያደርገው ይሄኛውን ትምህርት ቤት ከመሬት ስጀምር ብዙ ጊዜ ተስፋ ቆርጄ እንዲሁ ይቅርብኝ የምችለውን ነገር አድርጊያለሁ። በውጭ ዓለም ላይ ያው ጥሩ ኑሮ እየኖርኩ ነው፣ እግዚአብሔር ይመስገን፣ የጎደለኝ ነገር የለም። ለራሴ ለአንዷ ለሰናይት ልኖር ካልኩኝ ብቁ ነኝ። ስለዚህ ግን ለምን ለሌሎቹ እንደዚህ ይጨነቃለሁ ልና ሳስበው ደግሞ ተመልሼ እነሱስ ማናላቸው ወጣቶቹ፣ ታለንት እያላቸው ኮኔክሽን ያላገኙ ታለንት እያላቸው ጀስት ያችን መድረክ ያላገኙ ወጣቶች ውስጥ ማን አላቸው እስካለው ድረስ ምንሰራው መኖር ማለት ለአንድ ለራስ ብቻ አይደለም እልና ተመልሼ እመጣለሁና ዊክ ሳይዴ ነው ብዬ ማስበው። ቶሎ ተናዳጅ ነኝ፣ ቶሎ እናደዳለሁ። ቂማሊዝም ግን በንዴቴ ላይ በተናደድኩ ሰዓት ዞር ነው እምለው፣ ከማንም ጋር ማውራት አልፈልግም፣ ብቻዬን እሆናለሁ። ዘን ጨርሼ ሁሉ ነገሬን ጨርሼ ረስቼ ተመልሼ መጥቼ የተናደድኩበትን ረስ ሁላ ረስቼ ከሰዎች ጋር ተመልሼ እገጥማለሁና እና ጣሊያን ሀገር ላይ እንግዲህ ሴቶች በጣም ተናዳጅ ሲሆኑ ጀግና ናቸው ነው የሚባለው። የጣሊያን ሴቶች በጣም ተናዳጆች ስለሆኑ እና ኢትዮጵያዊ የሆነሽ እንደዚህ ይሄን ካራክተር ኬታ መጣሽ የኢትዮጵያዊ ወንዶች አንድ ያደርጉታል እንዴ ይላሉ። ብዙ ጊዜ ይቆርጣለሁ ተስፋ ግን እግዚአብሔር ይመስገን ቶሎ የማገገም ነገር አለኝ። እንደው በመጨረሻም ዳማሪስ። መቼ ስራ ይጀምራል? እግረ መንገድሽንም መልክትም ካለሽ አጠቃላይ ምትይን ነገር ካለ እንስማ። ደማሪዮስ ኦረዲ ስራ እየጀመረ ነው። ላይሰንስ እንዳልኩሽ ከኢንስቲትዩት ላይሰንስ የነበረንን አሁን አሳድገን በኮሌጅ ላይ ኦረዲ ላይሰንስ አግኝተናል። ስለዚህ ሬጂስትሬሽን ኦረዲ ጀምረናል። በፋሽን ዲዛይን፣ በሜካፕ፣ በኮስሜቲክስ፣ በሴኩሪቲ፣ በኢንፎርሜሽን ቴክኖሎጂ ን ኤችአር አለን፣ ሂውማን ሪሶርስ ማኔጅመንት አለን። በስምንቱም ከትምህርት ቤት ሲመጡ ኢንፎርሜሽን መውሰድ ይችላሉ። እጅግ አድርጌ አመሰግናለሁ። የተወደዳቸው አድማጮቻችን ዛሬ በእሁድ አራዳ ቤት ለእንግዳ ፕሮግራማችን ኢንተርናሽናል ሞዴል እንዲሁም ዲዛይነር ከሆነችው ሰናይት ማሪዮ ጋር ሰፋ ያለ ቆይታ አድርገናል። እንግዲህ ከስራዋን በሰፊው አሳድጋ ለብዙ ትውልድ ለወጣቱ ትልቅ የስራ እድልን የሚፈጥር እውቀትን በትልቁ የሚሰጥ ዳማሪዎስ ፋሽንና ቴክኖሎጂ ኮሌጅ በቅርቡ ስራ ይጀምራል። እንግዲህ መልካም እድል ብያለሁ። ለነበረን ጊዜም በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። እንግዲህ እስከዚህ ድረስ መጥተሽ ይህን ጊዜሽን ስለሰጠሽ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። የተወደዳችሁ አድማጮቻችን እንግዲህ የዛሬው ቤት ለእንግዳ ቆይታችን ይህን ይመስል ነበር። ሊያ ተስፋዬ ከእንግዳ ጋር ቆይታ አድርግ ያለው ጤና ይስጠልኝ።